ስነስርዓት ነው። ልቀቀኝ። የሚያከብረኝን አከብራለሁ። የሚንቀኝን ግን አንቺ ነሽ እኮ እየተሳደብሽ፣ እዚህ ቦታ እየሳቀ ነኝ። ታበላሻለህ ጭራሽ። ዞር በል። ስነስርዓት። ለማንም ሰው እየተገኘ ዞር በል እሺ። ስነስርዓት። እንደዚህ እንዳትኝ፣ እንከባበል

ያለበት እኛ እንኳን እንትን ሆን እያስደብርሻል ብለን ነው እንጂ፣ እዚች ጋ የሃምሳ የሚል ሻማ ማስቀምጥ ነበረባቸው። ችግር የለም ግን አንድ ነገር ደግሞ ሲወጣ ይከብዳል። እኔ እኮ ሚስጥሬን ጠባቂ ስለሆናችሁ ለዛ ነው የምወዳችሁ

ለማክበር እንደዚህ ሰብሰብ ብላችሁ ስላገኘኋችሁ ከምንም በላይ እናንተ

የምር ልቦና ይስጣችሁ እና ምነው ረሳኸው እንዴ ሀይሚዬ፣ ኮለል ስታቀን ስጦታ ያመጣልሃል ሴት የገጠክ መሳም ነበር እና ብሩክ፣ ይሄ አይደለም ማንነት። ምር ደብህን ይመለስ ለሰላም ሰላም አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወድና የተከበራችሁ ወደ ወደ ቤተሰቦች እንዴት ናቸው? ሰላም ናቸው? ወይኔ በጣም ሰላም ነኝ፣ አልሐምዱሊላህ

ማዘጋጀት ያለበት ግን ብሩኬ ቃል አክባሪው ማለት ነው። የድሮ ጨረቃና የድሮ ብሩኬ ነው። እየተጓዘች ነው ሀይሚዬ፣ እኛ ቅመም ማለት ነው ይገባሻል። የምርት ላይ ያለሽ የሴቶች በላይ ጀግና ሴት ነሽ ሀይሚዬ። እና ኳፍሻ አደርጋታለሁ መኪናም አለኝ ምናምን እያልክ እኮ እያወራህ ነበረ። ይህን ብሩኬ ያወራኸውም በተግባር ሰሪ ነበር። አሁን የድሮ ብሩኬ የለም። ለማንኛውም የዶላሩ ነገር ይሆናል፣ ኑሮም ተወዷል፣ ዶላርም ተወዷል። ለስራ ይሆናል እንግዲህ። ግን እዚህ ድረስ እሱንም ሀይሚዬንም መሰባበር እኔ እንጃ ያስፈልጋል ብዬ አላስብም። እና የዛም ሲያልፍ ደግሞ ለልደቷ ይታረቁልናል ብለን ስንጠብቅ እና ይታረቁልናል እያልን ስንጠብቅ ሁለት መቶውም አለፈ፣ ልደቷም አለፈ። ኧረ በጣም ይከብዳል ይጨንቃል። የምር ደግሞ እተማክበሩም ያኔ ጓደኞቿ ሲያከብሩላት እንደዚህ ደስታውን ባልነጠቃት። የምር ደስ አይልም ብርኬ ለደስታ ምክንያት ባኩል፣ ለሀዘኗ ምክንያት አትሆናት። ሀይሚዬ ጋር ብዙ ነገር ወጣ ወረዳ አሳልፋችኋል። የምር ለሀይሚዬ ይሄ አይገባትም። እንግዲህ ከካሜራ ጀርባ ፋፍሽ ያላች ይሆናል፣ አይደኑ የምር ግን ካሜራ ላይ ምንድን ልክ ማለት ነው እንጃ፣ በጣም ይደብራል እና ሀይሚዬ የሆነ ነገር አቅዳለች። ኢንሻአላህ አንዱን ጠንበለላ፣ አንተን ግስቲ ደግሞ ያንተን ትግስት እናያለን። ግን ሀይሚዬ እንደዛ አታደርጊም። ግን አሁን ላይ አምራለች የሆነ ነገር ማለ እንግዲህ እንጠብቃለን። ብዙ ወደፊት ሀይሚዬ ማንንም ዳፈሪ የኛ ጀግና፣ መቼም ቢሆን ጥንካሬሽን አሳይለ ማንም ቢሆን ማለት ነው። እና ሀይሚዬ ይሄ እንደዚህ ተሰርበሽማ የሆነ ነገር ሳታደርጊ እንዳታቆሚ የምር እኛም በቃ ተገስቶን ይስጠን ወደ የት ማለት ነው። ሳይቀቃ ግን አያስችለንም፣ ስለምንወዳቸው ማለት ነው። እና ሰላማችሁን ያብዛው፣ ሰላማችሁን ይመልስልን። በገንዘው ቅርብ እንዳለ ነው የሚያስታውቀው አመጣጥም ማለት ነው። ብሩኬ ግን ቢሆንም እና በርቺ አንድ ሰው ጠንካራ ሆኖ እራሱን ጠብቆ ክብሩን ጠብቆ እንትን ታለ እንኳን እንዳንቺ አይነት ሁሉም ተፈላጊ ነው የሚሆነው እና ክብሩን በማራከስ አይደለም ሴቶች አንዳንዴ ይገርማሉ እና ያው የሆነ ምክክር ቢኖረው እንደምትሉ ተስፋ እናድርጋለን። ግን ልደቷ እንኳ ፈሻ አድርገሃል። ከዛ በኋላ ሴቶቹን ብታመጣ አሪፍ ነበር። ብርኬ ምርጥ ልብ ይሰብራል ሁኔታው። ሀይሚዬዋ ተረጋጊ የኔ እናት፣ ጉዞ ወደፊት፣ ማንም እንዳሰሚ። ፈጣሪ ከክፉ ነገር ካስመሳይ ጓደኛ ይጠብቀሽ። በጣም ነው የምንወድሽ። እሺ እና ሰላማችሁን ያብዛው ውድ ቤተሰቦቼ። ወጥቶ ከመቅረት አላህ ይጠብቀን። አገራችንን ሰላም ያደርግልን። እኛ ስደተኞችን አገራችን ያብቃል። የደስታ ህይወት ይስጠለ። ሁላችንም ፋሽ ያለ ህይወት የአረብ እና ፊያማኒላ